የአማራ ፋኖ ሕዝባዊ ድርጅት ወቅታዊ መግለጫ ህዳር 12፣ 2018 ዓ.ም። በአማራ ላይ በአገዛዙ ወታደሮች የሚፈጸሙ የጾታ ጥቃቶች የጄኖሳይድ ወንጀሎች ስለሆኑ፣ የተባበሩት መንግስታት ድርጅት ዩኤን አፋጣኝ እርምጃ ሊወስድ ይገባል። በአማራ ክልል በሴቶችና በህፃናት ላይ ያገዛዙ ጦር አባላት በሰፊው የሚፈጽሙት የጾታ ጥቃቶች ከጊዜ ወደ ጊዜ የተባባሱ በመሄድ ላይ ናቸው። በታሪክ ጄኖሳይድ በተፈጸመባቸው ሀገራት በውል እንደታየው፣ የጾታ ጥቃት የጄኖሳይደሮች አንደኛ ተመራጭ መሳሪያ ነው። የጥቃት ሰለባዎቹ ዕድሜ ከ8 ዓመት አንስቶ እስከ ሰባዎቹ ድረስ መሆኑ፣ ዓላማው ከወሲባዊ እርካታ ይልቅ ሕዝብን በሥነ ልቦና ሰብሮ ለተጨማሪ እልቂት እንዲመች ማድረግ መሆኑን በተጨባጭ ያሳያል። አማራ ከመንግሥታዊ የጅምላ ጭፍጨፋ ራሱን ለመከላከል እንደ ሕዝብ ወደ ትጥቅ ትግል ከገባበት 2015 ዓ ም አንስቶ፣ የአስገድዶ መድፈር ወንጀሎች የተፈጸመባቸው ሕፃናትና ሴቶች በአስር ሺዎች የሚቆጠሩ ናቸው። እነዚህ ጥቃቶች ሙሉ ለሙሉ በሚባል ደረጃ የተፈጸሙት በገጠራማ አካባቢዎች ወይም አነስተኛ ከተሞች በመሆኑ፣ የሕክምና ተቋማት በአቅራቢያ ስለሌሉ አብዛኛዎቹ ወንጀሎች ተሸፋፍነው ይገኛሉ። ሆኖም፣ አመቺ ሁኔታ ከተፈጠረ ብዙዎቹ ተሸፋፍነው እንደማይቀሩ በጉዳዩ ዙሪያ ጥናት ያደረጉ አካላት አረጋግጠዋል። ስለዚህም፣ እንዲህ ዓይነቱ አጸያፊ ወንጀል በጅምላ ሲፈጸም የዓለም አቀፉ ማኅበረሰብ በዝምታ ፈጽሞ ሊያየው የሚችልበት አግባብ የሌለ መሆኑን፣ በተባበሩት መንግሥታት ዩናይትድ ኔሽን የበላይነት ገለልተኛ የምርመራ ቡድን ተቋቁሞ የሚከተሉትን እርምጃዎች እንዲወሰዱ እንጠይቃለን። በአማራ ክልል ባለው ጦርነት የተፈጸሙ የጾታ ጥቃቶች፣ አንደኛ፣ በአማራ ክልል ባለው ጦርነት የተፈጸሙ የጾታ ጥቃቶችን የሚመረምር የባለሙያዎች ቡድን በተባበሩት መንግሥታት አስተባባሪነት ከተለያዩ ባለድርሻ አካላት ተውጣጥቶ እንዲቋቋም፣ ሁለተኛ፣ በአማራ ክልል ያሉ ተፋላሚ ወገኖች ለመርማሪ ቡድኑ ያለ ምንም ቅድመ ሁኔታ ቅድሚያ እውቅና እንዲሰጡ፣ በሚቆጣጠሯቸው መሬቶች መርማሪ ቡድኑ በነፃነት እንዲንቀሳቀስ እንዲፈቅዱ፣ ለመርማሪ ቡድኑ የደህንነት ዋስትና እንዲሰጡና ሙሉ ትብብር እንዲያደርጉ፣ ሶስተኛ መርማሪ ቡድኑ በሚያወጣው የመጨረሻ ሪፖርት መሠረት ተጠያቂዎች ለፍርድ እንዲቀርቡ፣ አራተኛ በተባበሩት መንግስታት አስተባባሪነት ለተጎጂዎች ደረጃውን የጠበቀ የህክምና ክትትል ከነፃ መድኃኒት ጋር እንዲሰጥና የስነልቦና ልቦና ድጋፍ እንዲደረግላቸው እንጠይቃለን። የጄኖሳይደሮች የተቀነባበረ ሰለባ የሆኑ የአማራ ሕፃናትና ሴቶች ድምፅ ሊሰማ ይገባል በይበልጥም ፍትህ ሊያገኙ ይገባል የተባበሩት መንግሥታት በአፋጣኝ እርምጃ ሊወስድ ይገባዋል የዘገየ ፍትህ እንደተነፈገ ፍትህ ይቆጠራል ክብርና ሞገስ ጥቃት ለደረሰባቸው አማራ ህፃናትና ሴቶች ድል ለአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ሁሉ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት መምሪያ ኃላፊና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ አበበ ሙላቱ ከግንባር አመሰግናለሁ።